ሁሌም እንደምላቸው እንግዲህ ሶስተኛ ወገን ገለል ብሎ ነው የሚቀረው። እስካሁን ነጼን የተሳደብን፣ እዱም ደግሞ አብርሽን የተሳደብን፣ ሩታን የተሰዳደብን ገለል ብለን ቀርተናል። እንደምታዩት እንግዲህ አብርሽ አግኝቷታል ማለት ነው። በቲክታክን ብታያቸው ሲያምሩ ጎርደድ ጎርደድ እያሉ ሳቅበሳቅ ነው የመጡት ማለት ነው። ሲጀመር ያው ድራማ እንደሆነ ነግራችሁ ነበር። ማለት ድራማ ነው ብሎ ላይ ነግሩ ይችላሉ። ሲጨርሱም ግን ደግሞ ድራማ ነው። ሶ ሁላችሁ እንግዲህ ዛሬ ደግሞ በፈጠራችሁ ቢያንስ ዛሬ ነጼን ምንም ነገር እንዳትሏት፣ ምንም ማለት ነው። የሚገርማችሁ ነገር ምናልባት ቪዲዮ ሲሰሩ ራሱ የሆነ ሩታን በዛው አካባቢ ልናያት እንችላለን። ያው አብረው ነው የሚሄዱት። እዚህ ቦታ ላይ ሲሄዱ መቼም ሩታን ጥሎ አይሄድም። አታምነውም ስላችሁ ማንም ሚስቱን ወይ ደግሞ ባሉን አያምንም ከሌላ ሴት ጋር እንደዚህ ሲሆንና ሲሆን ና አብራ እዛው ካሜራ ጀርባ ሆናም ስለምታያቸው ኖርማል ነው። ብዙዎቻቸው የምር መስሏቸው እኳ የምትሉ ካላችሁ ጓላ ለማለት ሞክሩ። በተረፈ ግን በጣም ነው የሚያምሩት። እንደዚህ ማለት አብርሻው እንደምታውቁት እንግዲህ የስራ ድር ፈጣሪ ነው። የስራ ድር ነው የፈጠረላት። ለነዚህም ብቻ አመጣጡን እንዴት እንደሚያቀው ያውቀዋል። አብርሽ እንዴት መምጣት እንዳለባት ምናምን ያን ነገር ከሷ ጋር ተነጋግረው ያደረጉት ነገር ነው እንጂ ሌላ ምንም የተፈጠረ ነገር የለም። ብቻ ግን ዛሬ ቪዲዮ እንግዲህ ምን እንደሚባል አብረና ያለን ማለት ነው እንዲ ሊያወሩ ነው የመጡት ምናምን ምን አላችሁ። ምክንያቱም እኔም እንደናንተ ነው ፒክቸሩንም ቪዲዮቻቸውንም ቲክታክ ላይ ያየሁት ና ብቻ ግን በአጠቃላይ የምልላችሁ ነው በቃ ምንም አትበሉ። ቢያንስ ዛሬ አብሮ መጥተዋል፣ ዝም እንበል። እንደዚህ ከሆነ ምናምን ምናምን ሩታንናንች ምናምን እያላችሁ ሩታንም እዚህ ጋ እያስገባችሁ ምናምን አትናገሩ ምንም ማለት ነው። ምክንያቱም ተነጋግረው እንግዲህ ትናንትም ዛሬም የወሰኑት ውሳኔ ስለሆነ ማለት ነው። እሺ ቤተሰብ። ብቻ የሆነ ነገራቸው የእውነት ይመስላል፣ ግን የእውነት አይደለም። ያው እንደምታውቁት ነው። ያው የዩቱብ ባህሪ ነው፣ የስራው ባህሪ ነው። ምንም አድርጋ ይቻላል። ቤተሰብ አንዳንዴ ለምን እንደዚህ ትሰራላችሁ ብለን እንቆጣቸዋለን፣ ግን ደግሞ ዩቱብ ላይ ያው በፍቅር ምናምን ሲሰሩ ማንም የላቸው የለም። ብዙ ጊዜ ና እንደዚህ አይነት ግርግር ስለሚወዱ ዩቱብን በሉት ሰው። ለዛ ነው እወዳችኋለሁ። መልካም ጊዜ ላቸው አብረን ጠብቅ። እስከማታ ባይ